ሰላም ጤና ይስጥልኝ። የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ አንድ ተከታታይ ከጠየቀኝ ጥያቄ በመነሳት ይሄንን ነገር ሁላችሁም ብታውቁት ይጠቅማችኋል ብዬ ላካፍላችሁ ወድጃለሁ። ምን ነበር ጥያቄው? የስኳር ህመም አለብኝ፣ ካሮት ብመገብ ችግር አለው ወይ? ካሮት ከህመሜ ጋር ችግር ይፈጥርብኝ ይሆን ወይ? ካሮት እወዳለሁ፣ ነገር ግን ስኳር ህመሜን ከፍ እንዳያደርግብኝ እያልኩኝ ትቼዋለሁ። ለስኳር ህመም ካሮት ተስማሚ ነው አይደለም የሚል አይነት ጥያቄ ነው። ይሄ በተለይ የስኳር ህመም ያለባችሁ በርካታ ሰዎች እንደዚህ አይነት ጥያቄዎች በውስጣችሁ አለ። ስለዚህ ዛሬ ካሮትና የስኳር ህመምን አያይዤ እነግራችኋለሁ። ለስኳር ህመምተኞች ካሮት ጥሩ ነው አይደለም? እንደዚሁም ደግሞ ማወቅ ያሉባችሁን ከዚህ ጋር ተያይዞ ያሉ ሀሳቦችን እናያለን ማለት ነው። አብራችሁን ቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ አርጋችሁ ቤተሰብ ሆኖ ይሄን መረጃም ላይክ፣ ሼር አርጋችሁ ደግሞ በተለይ የስኳር ህመምተኞች ጋር እንዲደርሱና ግንዛቤው እንዲኖራቸው እንድታደርጉ በክብር እየጠየቁ በቀጥታ ወደ ሀሳባችን እንግባ። እንግዲህ ስለ ካሮት እና የስኳር ህመም ስናነሳ በመጀመሪያ ስለ ግላስሚክ ኢንዴክስ ማወቅ መቻል አለባችሁ። አሁን ይሄ ካሮት ግላስሚክ ኢንዴክሱ ሰባ ሁለት ነው። ይሄ ማለት ምንድን ነው? አሁን ግላስሚክ ኢንዴክስ የምንለው አንድን ምግብ ስትመገቡ በምን ያህል ፍጥነት ሰውነታችሁ ስር የስኳር መጠን ጭማሪ ያመጣል የሚለውን የምናይበት ነው። ግላስሚክ ኢንዴክስ የምንለው ከዚህ አንጻር እያንዳንዱ ምግቦች ይለያያሉ። ስትመገቧቸው ሰውነት ውስጥ ከገቡ በኋላ በምን ያህል ፍጥነት የስኳር መጠናችሁን ከፍ ያደርጋሉ፣ ዝቅ ያደርጋሉ የሚለው ነገር በዋናነት ግላስሚክ ኢንዴክስ እንለዋለን። ይሄ ግላስሚክ ኢንዴክስ በመሰረታዊነት ምግቦችን በሶስት ነው ከፍለን እናያቸው። ይሄ ማለት ምንድን ነው? ለምሳሌ እስከ ሀምሳ አምስት ድረስ ያሉ ዝቅተኛ ግላስሚክ ኢንዴክስ ያላቸው የምንላቸው አሉ። አሁን አንዳንድ ምግቦች ስትመገቡ ግላስሚክ ኢንዴክሳቸው ሀምሳ አምስት እዛ አካባቢ የሚሆንበት ጊዜ ከሀምሳ አምስት በታችና ና እስከ ሀምሳ አምስት ከሆነ ይሄ ደማቹ ስር ከገባ በኋላ የሚያመጣው የስኳር ጭማሪ አነስተኛ ነው ወይንም ደግሞ ይሄን ያህል ነው ማለት ነው። ነገር ግን ሁለተኛው ከሀምሳ ስድስት እስከ ሰባ ደግሞ መካከለኛ ሰሊና የምንለው የግላስሚክ ኢንዴክስ ያላቸው ምግቦች አሉ። ሌላኛው ከሰባ በላይ የሆነ በተለይ ከሰባ እስከ መቶ ከዛ በላይ የሆነ ግላስሚክ ኢንዴክስ ያላቸው ከፍተኛ እንለዋቸዋለን። ከዚህ አንጻር ስናየው ካሮት ሰባ ሁለት ነው ግላስሚክ ኢንዴክሱ። ይሄ ማለት ምንድን ነው ከፍተኛ ከምንለው የስኳር ጭማሪ ከሚያመጡ ምግቦች ውስጥ ይካተታል ማለት ነው። ነገር ግን እዚህ ጋር በደንብ ልብ ማለት ደግሞ ያለባችሁ ሌላ ደግሞ ግላስሚክ ሎድ የምንለ ነገር አለ። ይሄ ማለት ምንድን ነው? በምግብ ውስጥ ያለው የካርቦሃይድሬት መጠን ነው በዋናነት ግላስሚክ ሎድ የምንለው። ይሄ ልክ እንደ ግላስሚክ ኢንዴክስ ሁሉ ይሄንን ግላስሚክ ሎድን በሶስት ከፍለን የምናየው ከአስር በታች ያላቸው አሉ፣ ከአስራ አንድ እስከ ሀያ አለ እንደዚሁም ደግሞ ከሀያ በላይ ከፍተኛ የምንለው ግላስሚክ ሎድ ወይንም ይሄ የካርቦሃይድሬት መጠናቸው አለ ማለት ነው። ታዲያ ከዚህ አንጻር ስንመለከተው እንግዲህ አንድ መሃከለኛ ካሮት በዋናነት ወደ አራት አምስት አካባቢ አራት አምስት ግራም አካባቢ ግላስሚክ ሎድ ሊኖረው ይችላል። ይሄ ማለት ምንድን ነው በጣም ብዙ ካሮት ከተመገባችሁ ነው ማለት ነው። ከሀያ በላይ እንደነገርኳችሁ ግላስሚክ ሎድ ከሀያ በላይ ከሆነ ነው ከፍተኛ ምንለው ወይንም ደግሞ ጉዳት ሊያመጣብን የሚችለው ግላስሚክ ሎዳችን ከሀያ በላይ ከፍ ካለ ነው ይሄ ከካሮት አንጻር ስናየው በጣም በርካታ ካሮት ስትመገቡ ነው ማለት ነው ግላይሴሚክ ሎዳችሁ ሀያ እና ከዛ በላይ የሚሆነው። ስለዚህ እዚህ ጋር አሁን በደንብ ማወቅ ያለባችሁ ካሮት መመገብ አለመመገባችሁ ሳይሆን ችግር የሚያመጣው የስኳር ህመምተኞች፣ አንደኛ ነገር ካሮት የምትመገቡበት መንገድ ካሮትን በጁስ መልክ ነው? አብስላችሁ ነው? እንደዚሁ ጥሬውን ነው የምትመገቡት? ከሌላ አትክልት ጋር ደባልቃችሁ ነው የምትመገቡት? እነዚህ ነገሮች እያንዳንዳቸው ሰውነታችሁ ስር የምታስገቡበት ሁኔታ ሰውነት ላይ የሚያመጣውን የስኳር ጭማሪ መጠን ይወስነዋል። ነገር ግን ካሮት በራሱ በልኩ ከተመገባችሁ ምንም አይነት ጉዳት የለውም። ለስኳር ህመምተኞች ካሮት መመገብ ይመከራልም ጥሩም ነው። ጥሩ የሚሆንበት የራሱ ምክንያት አለ እነግራችኋለሁ። ከሱ በፊት ግን በደንብ እንድታውቁት የምፈልገው ካሮት ስትመገቡ በተለይ በተለይ በጁስ መልክ ፈጭታችሁ መውሰድ መቻል የለባችሁ ምክንያቱም ካሮት በጁስ መልክ ፈጭታችሁ የምትመገቡ ከሆነ የፋይበር መጠኑ በከፍተኛ ሁኔታ ይቀንሳል። ይሄ ማለት ምንድን ነው? ሰውነታችሁ ስር ከገባ በኋላ በፍጥነት የስኳር ጭማሪ እንዲያመጣባችሁ ያደርጋል ማለት ነው። የፋይበር መጠኑ በጣም እየቀነሰ ሲሄድ ሰውነቱ ውስጥ ከገባ በኋላ ይሄ የግላስሚክ ኢንዴክሱ ከፍ እንዲል ያደርጋል። ስለዚህ የስኳር ህመምተኞች ካሮትን በጁስ መልክ ፈጭታችሁ መውሰድ የለባችሁም። ከሱ ይልቅ በጣም ጥሩና ተስማሚ የሚሆነው በምንድን ነው? በአትክልት ደባልቃችሁ ብትወስዱት፣ ሳላድ እንደዚህ አሁን ሰላጣ አትክልቶችን ስታዘጋጁ እዛ ላይ አንድ መካከለኛ ካሮት ከታትፋችሁ ጨምራችሁ አንድ ላይ ብትመገቡ ምንም አይነት ጉዳት አያመጣባቸውም፣ እንደውም ጥቅም አለው። ካሮት ለስኳር ህመምተኞች ያለውን ጠቀሜታ ስነግራችሁ የስኳር ህመም ክትትል በደንብ የማታደርጉ ከሆነ ሰውነታችሁ ላይ ቫይታሚን ኤ እንዲቀንስ ያደርጋል። ይሄ በተለይ ብዙ ሰው የስኳር ህመም ኖሮባቸው ክትትላቸውን በአግባቡ ማያደርጉ መድኃኒታቸውን በአግባቡ የማይወስዱ የስኳር ህመምተኞች ላይ የቫይታሚን ኤ እጥረት በከፍተኛ ሁኔታ ይከሰታል። ለዚህ ደግሞ አንደኛውና ጥሩ መፍትሄ ምንድን ነው? ካሮት ነው። ካሮት መመገብ ያስፈልጋል። ለምንድን ነው? ቫይታሚን ኤ ሰውነታችሁ ላይ እየቀነሰ የሚሄድ ከሆነ ከዚህ ከስኳር ህመሙ ጋር ተያይዞ እየቀነሰ የሚሄድ ከሆነ የ እይታ መቀነስ አብሮ ይመጣል ማለት ነው። በተለይ በተለይ ቫይታሚን ኤ እየቀነሰ ሲሄድ እይታችን በከፍተኛ ሁኔታ ይቀንሳል። ለዚህ ነው የስኳር መን ብዙ ጊዜ የአይን መዳከም የሚያመጣባቸው ብዙ ሰዎች አሉ። ይሄ የቫይታሚን ኤያቸው አብሮ እየቀነሰ ስለሚሄድ ነው። ስለዚህ ካሮት እንደውም ከዚህ ጋር ተያይዞ እጅግ በጣም ትልቅ ጥቅም ይሰጣቸዋል። በካሮት ውስጥ ቫይታሚን ኤ በከፍተኛ ሁኔታ እናገኛለን። በተለይ ደግሞ እዚህ ካሮት ውስጥ ያለው ቫይታሚን ኤ ለአይናችን የሚጠቅመንን የቫይታሚን ኤ አይነት ነው የምናገኘው። ስለዚህ ካሮት አሁን የስኳር ህመምተኞች በነገርኳችሁ መንገድ በልክና በአግባብ ስትመገቡ የቫይታሚን ኤያችሁ ከፍ እንዲል ያደርጋል። የአይናችሁንም የእይታ መጠን እንድትቆጣጠሩበት ያደርጋል ማለት ነው። ካሮት እሱ ብቻ ሳይሆን ቫይታሚን ቢ ዋን ቫይታሚን ቢ ሲክስ በውስጡ እናገኛለን። ይሄም ደግሞ በተለይ በተለይ ሰውነታችሁ ላይ በሽታ የመከላከል አቅማችሁ ከፍ እንዲል ያደርጋል። ለስኳር ህመምተኞች በተለይ እጅግ በጣም አስፈላጊ ነው። ስለዚህ እዚህ ጋር ለስኳር ህመም ካሮት ያስፈልጋል አያስፈልግም የሚለውን ስናይ አስፈላጊ ነው። ነገር ግን የምትወስዱበት መንገድ ይወስነዋል። እንዳልኳችሁ በጁስ መልክ ባትወስዱ መልካም ነው። ከአትክልቶች ጋር ኖርማል መካከለኛ ካሮትን ከታትፋችሁ ጨምራችሁ ብትመገቡ እንደውም ጥቅም ታገኙበታላችሁ ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክ እና ሼር አድርጋችሁ ለሌሎች የማጋሯቸው ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ